ሰላም ሰላም ውድ ተማሪዎች፣ ዛሬ ደግሞ ይዤላችሁ የመጣውት የአማርኛ የስድስተኛ ክፍል ሞዴል ፈተና 2017 የመጨረሻውን ክፍል ክፍል አራትን ይሆናል ማለት ነው። እስከ ዛሬ እንግዲህ ሶስት ክፍሎችን ለቅቀላችሁ ነበረ። ከ1 እስከ 10 ከ11 እስከ 20 እንዲሁም ከ21 እስከ 30 አድርጌ በሶስት ክፍል የሰሰራው ስለቀላችሁ የነበረው ቪዲዮ ዛሬ እንግዲህ ማብቂያው መጨረሻው ክፍል አራት ከ ሰላሳ አንድ እስከ 40 እስከ መጨረሻ ያለውን ጥያቄ እንሰራለን። ወደ ጥያቄዎች ከመሄዳችን በፊት ቪዲዮውን ላይክ ማድረግ እንዲሁም ለሌሎች ጓደኞቻችሁና አቶ ወንድሞቻችሁ ሼር ማድረግ፣ ቻናሉን ደግሞ ሰብስክራይብ ማድረግና እንደዚህ አይነት ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫና ይርሱ። በቀጥታ ወደ ጥያቄዎቹ እንሄዳለን። ሰላሳ አንደኛው ከየበሩ በሚለው ቃል ውስጥ ድረ ግንድ ቅጥያ የቱ ነው? ከየ በሩ። ስለዚህ ከየ ከየ በር በር ነው ዋና ቃሉ አይደል፣ ከዛ ማን ይሆናል? ኡ ር የምትለውን ቃል ስትጨመር ማን አረገቻት ሩ። ስለዚህ ድረ ግንድ ቅጥያ የሚባለው መጨረሻ ላይ ድረ ማለት መጨረሻ እንደ ማለት ነው። ኡ ናት ማለት ነው እንጂ ሩ አይደለችም። ምክንያቱም ዋና ቃሉ በር ነው። በር የምትለውን ነው በሩ የሆነው በማን ምክንያት? ኡ በምትለው ቃል ምክንያት ርኡ አያችሁት? ርኡ ስል ሩ ሆነ ማለት ነው። ርኡ ስል ሩ የሚል ቃል ተፈጠረ ማለት ነው። ፊደል ተፈጠረ ማለት ነው። ስለዚህ ድራ ግንዱ ኡ ነው እንጂ ሩ አይደለም ማለት ነው። ቅድመ ግንድ ቅጥያ ብትባሉ ደግሞ ቅድመ ግንድ ቅጥያ ብትባሉ ማንና ማን ናቸው? ከም የም ቅድመ ግንድ ቅጥያዎች ናቸው፣ በር ከሚለው ቀድመ የመጡ። ከዛ ደግሞ ውስጠ ግንድ ደግሞ ይባላል። ውስጠ ግንድ ቅጥያ ደግሞ ቢባል መሀል ላይ ለምሳሌ ቀጭን የሚል ቃል ቢኖር፣ ከዛ ቀጫጭን ቀጭን፣ ቀጫጭን ሲሆን ማን ገባች ጫ፣ ጫ ምትባል ጨምረን ነው ቀጫጭን ያረት ነው። እቺ ውስጠ ግንድ ናት ማለት ነው። ጫ ምትባል ውስጠ ግንድ ቅጥ ስለዚህ ሶስት አይነት ድህረ ግንድ መጨረሻ ላይ፣ ቅድመ ግንድ መጀመሪያ፣ ውስጠ ግንድ መካከል ላይ የሚጨመር ነው ማለት ነው። ሰላሳ ሁለተኛው ፈይሳ በሰፈሩ ምስጉን ልጅ ነው። የተሰመረበት የሚታካው ተውላጠስም የቱ ነው? ተውላጠስም ማለት በሱ ቦታ ገብተው እሱን የሚታካው ለምሳሌ፣ ፈይሳ ምንድን ነው? ወንድ ነው። በሰፈሩ ምስጉን ልጅ ነው። ማን እሱ አይደለም የሚባለው? ማን እሷ አትሉም። ፈይሳ ወንድ ነው አትሉም፣ ወንድ ነው ብላችሁ ብዙ ጊዜ ፈይሳ የወንድ ስም ነው አይደል? ስለዚህ አንተ፣ እሱ፣ እናንተ፣ እኔ። ስለዚህ አንተ አይሆንም። ፈይሳ በሰፈሩ ምስጉን ልጅ ነው ለማን ነው ስለ ፈይሳ እያወራሁ ያለሁት ለሌላ ሰው አይደል ለራሱ ለምሳሌ ፈይሳ አንተ ምስጉን ልጅ ነህ ብለው ፈይሳ የሚለው ቦታ ላይ አንተ መግባት ይችላል አንተ ምስጉን ልጅ ነህ ብቻ ይሆናል ማለት ነው ፈይሳ ላይ ግን ለፈይሳ ለራሱ ሳይሆን እየነገርኩት ያለ ለሶስተኛ ወገን ነው ፈይሳ በሰፈሩ ምስጉን ልጅ ነው ስል ማን ስል እሱ የሚል ተውላጠ ስም በፈይሳ ቦታ መግባት ይችላል እሱ በሰፈሩ ምስጉን ልጅ ነው መሆን ይችላል ማለት ነው እናንተ ደግሞ ለብዙ ሰው ነው። ፈይሳ አንድ ሰው ነው። እናንተ በሰፈሩ ምስጉ ልጅ ነው ይባላል ማለት ስለዚህ፣ እናንተ አይሆንም እኔም አይሆንም ማለት ስለዚህ፣ መልሳችን ላይ ይሆነ በፈይሳ ቦታ እሱ የሚል ተውላጠ ስም መግባት ይችላል። ሰላሳ ሶስተኛው ሰማያዊ ልብስ ደስ ይለኛል። የተሰመረበት ቃል ዳሽ ቅጽል ነው። የአይነት፣ የባህሪ፣ የመጠን፣ የቁጥር ምንን ይገልጻል? አይነቱን፣ የአይነት ቅጽል ነው ይሄ ሰማያዊ ልብስ ደስ ይለኛል። ምንን የምንውን አይነት ነው የልብሱን አይነት፣ ሰማያዊ ከለር እንዳለው ነው የሚገልጽልን፣ ሰማያዊ ቀለም እንዳለው። ስለዚህ የአይነት ቅጽል ነው፣ ሃ ይሆናል። ሰላሳ አራተኛው ቸር ሰው መሆን ጥሩ ነው። የተሰመረበት ቃል ዳሽ ቅጽል ነው። ቸርሰው መሆን ጥሩ ነው። የአይነት የመጠን የባህሪ የቁጥር ቸር የሚለው ቸርነት ምንድን ነው? ጠባይን ነው አይደል የሚገልጸው። ስለዚህ የባህሪ ቅጽል ነው ማለት ነው ምን አይነት ባህሪ ያለው ቸር ቸር ነው የሚለው። ስለዚህ ቸር የምትለው ቃል ባህሪ ነው የምትገልጽ። ቸር ሰው መሆን ጥሩ ነው፣ የባህሪ ቅጽል ነው ማለት ነው። የቁጥር አይደለም፣ የመጠንም አይደለም፣ የአይነትም አይደለም ማለት ነው። ሰላሳ አምስተኛው ከሚከተሉት አረፍተ ነገር ውስጥ አንዱ በማይሻገር ግስ የተጻፈ ነው። ልጁ በላ፣ ልጁ መጣ፣ ልጁ ጻፈ፣ ልጁ ተጫወተ። መልሳችን ለ ነው። መጣ የሚለው ቃል ከማንም ወደ ማንም አይሻገርም። ልጁን መምጣቱን ብቻ ነው የሚገልጽለን። ልጁ በላ ሲል ግን ምን ማንን በላ ሲል ምግብ እንደበላ፣ ልጁ ጻፈ፣ ጽሁፍን የጻፈው ልጁ ተጫወተ ጨዋታ ነው። ልጁ መጣ ግን መጣ ነው በቃ። ምን ተጫወተ ብንል እዚህ ጋር ጨዋታ ነው። ምን ጻፈ ጽሁፉን ነው። ምን በላ ምግብ ነው። ልጁ መጣ ግን የሚለው ግን ምን መጣ አይባልም። ስ ልጁ መጣ የሚለው የማይሻገር ግስ ነው። ስለዚህ መልሳችን ለ ነው። ሰላሳ ስድስተኛው በተሻጋሪ ግስት የተመሰረተ አረፍተ ነገር የቱን ይላል? ልጅቷ ተማሪ ነበረች፣ ለ ልጅቷ ቤት ውስጥ አለች፣ አመሩሃ ልጅቷ ተማሪ ናት፣ መ ልጅቷ መኪና ገዛች። መልሳችን መ ነው። ልጅቷ መኪና ገዛች። ገዛች የሚለው ቃል ከልጅቷ ወደ መኪና ተሻግሯል ማለት ነው። ስለዚህ መ ይሆናል። እንግዲህ ይህንን ተሻጋሪ የማይሻገር የሚለውን ኖት የቱ ላይ ታገኙታላችሁ? አምስተኛ ክፍል አማርኛ መጽሐፍ ላይ ታገኙታላችሁ ማለት ነው። እሺ ይህንን ግጥም አንብበን ሌሎችን እንሰራለን። ግንቦት ዘንቦ ሰኔ ሲያባራ፣ ሰርዶ አራጋፊ እንደጨጓራ! በሬው ቀናበል ከጥጉ ድረስ አርሶ ይበላል ወይ ደስደስ በሰፊ ድግር በሹል ማረሻ ያደንግንብሹ ያደንግንብሹ እንዴት እርሻ ስራ እንደ ኮሶ እየመረረው ጠቅልሎ መጉረስ ማን አስተማረው በረጅም ሞፈር ካልተወራጩ የሚቀመስ የለም ቢቁለጨለጩ! ፎጣ መጠምጠም ራስ ይመልጣል ሽንጥን ገትሮ ማረስ ይበልጣል። ይህ ቃላዊ ግጥም በምን ወቅት ነው የሚባለው? ባጨዳ፣ በውቂያ፣ በእርሻ፣ በሰብል ጥበቃ መልሱ በእርሻ ሰዓት ግጥሙን ስታነቡት ስለ እርሻ ነው የሚያወራው። ስለዚህ መልሱ ሀመሮሃ ነው ማለት ነው 38 ሽንጥን ገትሮ ሲል ምን ለማለት ነው? በርትቶ፣ ደክሞ፣ ሽንጥን ይዞ፣ ወገብን ይዞ። በርትቶ ለማለት ነው የፈለገው። ሽንጥን ገትሮ ማለት በርትቶ መስራት ያስፈልጋል እያለን ያለው። ሰላሳ ዘጠነኛው የግጥሙ መልእክት ምንድነው? እርሻ አድካሚ መሆኑን ያመለክታል፣ ማረስ ደስ የሚያሰኝ ስራ መሆኑን ያሳያል፣ እርሻ የሚመር ስራ መሆኑን ያሳያል፣ ጠንክረን መስራት እንዳለብን ይመክራል። መልእክቱ ምነው ጠንክረን መስራት እንዳለብን ነው የሚያመለክተው ጠንክረን ካልሰራን ምንም መብላት እንደማንችል ነው የሚገልጸው ማለት ነው። የመጨረሻው ጥያቄ የሚቀመስ የለም ሲል ዳሽ ለማለት ነው። የሚሞከር የለም፣ የሚበላ የለም፣ የሚቆነጠር የለም፣ የሚቦካ የለም። የሚቀመስ የለም ሲል የሚበላ የለም ለማለት ነው የፈለገው። እስኪ እንየው ግጥሙ ላይ በረጅም ሞፈር ካልተወራጩ የሚቀመስ የለም ቢቁላጭ አለጭ ሚቀመስ የለም ማለት የሚበላ የለም ካላረሱ እርሻን አርሰው ምግቡ ካልበጣ ቢቁለጨለጩ ምንም የሚቀመስ ነገር ሊኖር አይችልም፣ የሚበላ የለም ለማለት ነው። መልሳችን ለነው ማለት ነው። እሺ ተማሪዎች በአራት ክፍል ይዤላቸው የመጣውት ያማረኛ የስድስተኛ ክፍል 2017 ሞዴል ፈተና ይሄንን ይመስል ነበረ። ማንኛውንም ማሳባስ ጥያቄዎች ኮሜንት ላይ ጻፉልኝ። እንደዚሁም ደግሞ እንዲሰራላቸው የምትፈልጉትን ሳብጀክት ወይም ደግሞ ጥያቄዎችም ካሏችሁ ቴሌግራም ከታች ሊንኩ ስላለ እሱን በመጠቀም ብትልኩልኝ ሰራላችኋለሁ። ሌላ የሚኒስትሪ የሞዴል ጥያቄዎችን ይዤ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኑ። ቻው